መብላቷን ሳታቅ እጇን ታጠበች። ምህረት ሲሳይ ትባላለች። የሆድ ነገር እያሯሯጠ እያሯሯጠ ከምህረት ቤት እልፍኝ ገበታ ተገኝተናል። ቆንጆ ቆንጆ ሶስት ምግቦችን ልንቀም ስለው፣ ኪችኗ እንደሚታዩት የተንጣለለ ነው። ላሉጣም ለውጣም ይቻለው። ከጠገብኩ በኋላ ብቻ አለው። እግዚአብሔር ይመስገን፣ አሪፍ ነው። አራት ነኝ ብላለች። ስፔሻል ምግቦች አሉን፣ ከዛ መካከል ዱለት ኬካችንን እንሞክራለን። ዱለት ኬክ፣ ዱለት ኬክ፣ ዘንድሮ ዱለት ሌላ ታሪክ ውስጥ ገብቷል። ደረጃ በደረጃ እናያቸዋለን። አስተማረብኛት እስቲ በመጀመሪያ ስቶባችንን እናግልና እዚጋ ሁለት ማንኪያ ቅቤያችን እናደርጋለን። ሶስት ማንኪያ ኮረሪማ እናደርጋለን ለማጣፈጫ እንዲሆነን። እዚጋ ነጭ ቅመም እንጠቀማለን። ትንሽዬ ሚጥሚጣ ሶስት ማንኪያ እናደርጋለን። እዚህ ጋር እንዳይበስልብን ውጭ አውጥተን ኬክ እንሰራለን። እንግዲህ ኬክ እንደተለመደው ይኸውልሽ የሙሽሮች ኬክ ታውቂያለሽ፣ አይደለ? በደረጃ ያለው ኬክ ከአይብ ጋርም ከታሸተ ሌላ አይብ ጋር ታሽቶ ስለሚቀር ለዛ ነው ዱለት ኬክ ያለው። ከዚህ በኋላ ያለው እሳቱ ብዙም ስለማያስፈልገን፣ እልፊን ገበታ ምን ያህል ጊዜው ነው? እልፊን ገበታ አሁን ስድስት ወሮ ነው። አዲስ ቤት ነው ትርካልን፣ ስድስት ወሮ ነን። ያው እንደ አዲስ ቤት ማሳለፍ ያለብን ብዙ ነገር እያሳለፍን ነው። በጣም ብዙ ሰዓት አልገባውም አልገባውም። በቃ ሰዓት ግን ደግሞ ነካ ነካ ትንሽ ነው። በሰለ እናረግና እናወጣለን ማለት ነው አሁን ስለደረሰ ቁሳቁሳችን ላይ ማዘጋጀት እንችላለን ማለት ነው። በብዛት ቅባት ስለሚኖረው አይቡ ምኑ ምኑም በቂ ቤንትር የሚል ስለሆነ ለዛ ነው ኮባውን ከስር የምናደርገው ማለት ነው። አይብ እናደርጋለን። ኮረይማ እናደርጋለን። በጣም ሚጥሚጣችንን እንጨምራለን። ቂቤ ብዙም ሳናበዛ እናደርጋለን። እዚህ ጋር ደግሞ ከላይ ለማሳመሪያ ለኬካችን የምናደርጋትን አንድ ነጭ የሚቀረን ስላለ ነጭ አይባችንን እናደርጋለን። ቂቤ ለጣም እንዲሆነን ትንሽ ቂቤ እናደርጋለን። ነገር አቲ አንተ ስለዚህ ይሄ ቅርጽ እንዲሁ እንደያዘልን ኬካችንን እናስቀምጣለን። ለኔ ስለሆነ ነው። አሁን ስፔሻል ነገር ወይ በፍጹም እዚህ ቤት እዚህ ቤት የሚታወቀው በቃ በጣም በብዛት ነው ማለት ነው። እልፍ በቃ በጓዳሽ እልፍ የሚል አለ አይደለም። ትርፍርፍ የሚል ደግሞ ፈረንጆ ኩቾቹ እኮ ተራቀቁብን አይደለም እንዴ በኬክ እኛ ደግሞ በአይባችን እንራቀቅ እንጂ ያውም ደረጃ አይደል የሰርግ ኬክ የሚቆርስ ቢላ የለም ቢላ ቢላ ይሄን ይመስላል እንግዲህ ዱለት ኬካችን ምግብ ሲዘጋጅ ምራ ሲዘጋጅ ብዙ ጊዜ ምራቄ የማወጥት የለኝም ያለው ማለት ነው ለዚህ ይሄን ካሜራ ብትፈጠፍ አመት በነጻ ነው የምታገለግሉት። እንዲህ እንዲህ ያደርገው ቁቋያ ጎርሳ አለው እንዴ እኔ ሳልበላ በእውነት። አንተም ፈጥፍጠ ብድርና ቁጠባ ጋር ከምትሄድ ለአንተም፣ የሆድ ነገር የሆድ ነገር እስከ ዛሬ እስከዛ ለምን አላወኩሽም? ቆንጆ ነው። የተቀመመበት ነገር በጣም ነው የሚጣፍጠው። ወደ ሸዋል ለጋ ነው፣ ቅቤው ለጋ ነው፣ ኮረሪማው ሁሉ ነገር ቤት በደንብ ቤት አዘጋጅች ብዬ ነው። ተርምለው ማለት ነው አንዱ ቅመም አንዱን የስንቱን ሼፍ እጅ ስሜ ይችለዋሉ ይዘሽ ብፍ ነው አላለችው። የአልፊም ገበታ ዱለት ኬካቸው በጣም ቆንጆ ነው። እሺ ለየ አሁን ደግሞ ሁለተኛ ምግባችን ኮርኒስ ነው። ኮርኒስ አዎ ኮርኒስ። ኮርኒስ ግን ለምንድን ነው? ለምንድን ነው ኮርኒስ ወይ የጅብ ሰም ነው? ወይ ለተመልካቾችሽ ኮርኒስ የተባለው ምግቡ ለምን እንደሆነ ለነገረሽ ሁለት ሰው እንጋብዛለን። የቤቱን ስፔሻል ሁለት ሰው እንጋብዛለን። የመጀመሪያ ኮመንት የጻፈልሽ እንሰማ እኛ የቤት ቆንጆ ምን ሰራላት ለንቺ ሰርፕራይዝ የምናረጋቸው ብ ሰርፕራይዝ እናረጋቸዋለን። እኛን ሳቸውን አሚመጡት በቃ በኦፊሻል የዩቲውብ አካውንታችን ላይ ለምን ኮርኒስ ምግብ ተባለ የሚለውን ብራራ ሁለት ሰው ከዛ ደግሞ የአብራራው ኮሜንት ላይ የበለጠ ላይ ከያገኘ ሰው መጥቶ ይመገብላለች። እኔ ሆ ቤት አልቀመጥም። እዚህ ጋር የተዘጋጀ ስልስ አለ ስጋ ፍርፍራችንን ለማዘጋጀት ዚህ ጋር ከዚህ ጋር ልጫችንን አዘጋጅተናል። ሌላ ተጨማሪ ቀይ እናዘጋጃለን። ማለት ለፍርፍሩ የተጠቀምሽበትን ሴት ስዊንግ ቀደም ብላችሁ ለሁሉም ሰው ተስማሚ እንዲሆን አድርጋችሁ ዘይት አይነት ቅባት ጨው ያልበዛበት ነገር አድርጋችሁ ሁሉ ነገር ተመጥኖ ነው። ያው አብዛኛው የእኛ ቅመማ ቅመሞቻችን ይሄ ስፓይሲ ነው፣ ጣማ ቴስታቸው ቆንጆ ናቸው። ጨው ብዙ የሚፈልጉ ነገሮች አይደሉም። ለዛ መጠነኛ ነው። እንዳየሽኝ ትንሽዬ ነው ያደረኩት ማለት ነው እና ቅመሞቹ ነጭ ሽንኩርቱ ምኑ ምኑ ሁሉ ነገር ስላለ አይደለም፣ ኧረ ጭራሽ እንዳታስቡ። እዚች ጋ ስጋችንን ጠበስ ጠበስ እናደርጋለን። የበግ ስጋ ስለሆነ ብዙ ማናበስ ሆ ሽንኩርታችንን ትንሽ እንጨምራለን። አብዛኛው ምግባቸው ላይ የሚጠቀሙት የበግ ስጋ ነው ወይስ ጥብስ?

ጉለት ስለምትቀረን ጉለታችንን ለብ ለብ እናደርጋለን። ምህረት ብዙ ቦታ ሲሄድ መጥበሻው በደንብ መጋል አለበት ይላል። ይኸው ነገር ያው እርጥብ ከሆነ ዞሮ ዞሮ የምታደርግ ነገር ውሃው ያነሳል ማለት ነው እና መጥበሻችን ደግሞ በሽቦ በደንብ መታጠብ አለበት። ኖርማል፣ አሁን ቤታችን ያሉ መጥበሻችን ብታገያቸው ብረት ብረት ይላሉ በሽቦ በደንብ እንትር ሲሉ ግን ይሄ ብረት ነት እሱ ይጠፋል። ከዛን አገልግሎት እንደፈለግሽ መጠቀም ትችያለሽ ማለት ነው። እዚህ ጋር ይኸውልሽ፣ ሁለት አይነት ነው የምናደርገው። አንዱን በሰል እናደርገዋለን። አንዱን ደግሞ በአንድ መጥበሻ። አዎ፣ እሱ እንዴት እናደርጋለን? ቅረጽልኝ ቅረጽልኝ። ቀራጩ ጉድ እያየ ነው። አይ፣ በሰለብሽ በሰለብሽ በሰለብሽ ያው ማብሰል ያለብኝም በአንድ ጎን አበስላለሁ። ታሽቶ የተቀመጠ ስለሆነ ጨውና ኮረሪማ እናደርጋለን።

እንደውም ጫማሽን ሁላ አውልቀሽ አንድ ወዳጃ ለ ሲጠጊው ጫሜ እስኪ ጠበኝ ነው ጫሜ ሁላ ጠቦኛል። ጠበኝ ጠበኛል ቦታም ሼፍም አልቀየርንም። ያው ለሶስተኛው ምግባችን እዛ ላይ ነው ግዴለሽም ይሄ የመጨረሻ ምግባችንን ከበላሽ በኋላ ብዙ ነገር ሊጠብሽ ይችላል። ኮረኝማ እንጨምራለን። እዚህ ጋር መጨመር ነበር ጨው፣ ከዛ ሚጣ ሚጣ። ይህንን በደንብ እናሸዋለን

ወደ ቢሮ አካባቢ አትከፍች ከምመላለስ፣ ስራ ትቼ ስራ ከማስተጓጎድ ችግር የለውም። ኤኒታይም ደዊልን፣ እኛ ባለሽበት እናደርሳለን። ካላመንኳችሁስ ቢሮ አትከፍቱም? ቢሮ አካባቢ እንከፍታለን፣ ግድ የለም። ሁላችሁም ቢሮ አካባቢያቸው አስከፍቷቸው። በጣም ነው የሚጣፍጠው በእውነት እና ደግሞ በጣም ፈጣን። ከኋላ ሆኖ የሚያግዟትን የረዳት ብዛት ብታዩዋቸው እጅ ይባረክ በእውነት ምግብ ቤት ባስከፍች ትቀጭ ነበር መሰለኝ። የሚጣፍጡ ምግቦችን ነው የበላ ነው። በጣም ነው የወደድኩት። በጣም ነው ያጠገብሽ። እሺ፣ አመሰግናለሁ። አሁን ጫማዬ ስለሰፋኝ ዞር ዞር ነው የጫማ ልግዛሽ እሺ? እንዴ ሰርፕራይዝ እኮ አለልዬ እንትን ነው ምግብ ብቻ ነው ጫማ ሁለቱንም ነው የሚሆንልሽ። ትልቁ ሰርፕራይዛችን አለ የቤታችን እስቲ እዛ ወደ አዳራሹ ጊቢና ሁነት ቤቱን ብቻ ካርታው እንዳስጭ ወደ አዳራሹ እልፍኝ ገበታ ምግብ በጣም ይለያል። በጣም ቆንጆ ነው። እንደ አይነት ኮርኔስ አይቻላቅም ከብዛቱ ጣሙ ከጣሙ ብዛቱ። በጣም ቆንጆ ነው። በጣም ይለያል።